በክልሉ የወጣቶች ክንፍ ጽህፈት ቤት ኃላፊ ወጣት አብዶ ዲንቁ ወጣቶች በሀገርና በሀገረ መንግስት ግንባታ ውስጥ ያላቸው ሚና በሚል ርዕስ የመነሻ ጽሁፍ ያቀረበ ሲሆን ወጣቶች የሚያቀራርቡና የሚያግባቡ ሀገራዊ ገዢ ትርክቶችን መከተል እንዳለባቸው ገልጿል። ውይይቱን የመሩት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሸው ጣሰው ወጣቶች አካባቢያቸውን ማወቅና በማንኛውም ሁኔታ ተስፋ ባለመቁረጥ ወደፊት መጓዝ እንዳለባቸው ተናግረዋል። አካባቢን ያወቀ ሰው አካባቢን በደንብ የተረዳ ሰው አጠቃላይ ሁኔታዎችን የተረዳ ሰው ምንም ነገር ቢያጋጥመው እዛ ውስጥ አስገብቶ መልስ ያገኛል ወጣቶች በምንም ነገር ውስጥ ተስፋ መቁረጥ የለባቸው ወደፊት ነው መጓዝ የቸገረ ነገር ሊኖር ይችላል ግን በሙሉ ይፈታል ምን ከሆናችሁ አላማ ካላችሁ ከጠነከራችሁ የተሳታፊነት መጠናችሁን ጨምሩ አትፈሩ ለምብሻይ አትፈሩ ተሳታፊነት መጠናችሁን በየቦታው ጨምሩ። በሁሉም መስክ ተሳትፎ መጠናችሁን ጨምሩ። አንድነትን ስበኩ። የኛ ስብከት ማለት አንድነት ነው። አንድነት በብልጽግና ፓርቲ አባል ስለሆናችሁ ብቻ ሳይሆን በእምነቱም እኮ አንድነት ነው፣ ስበኩ የሚባለ በየትኛውም እምነት። ምክንያታዊነት ስንደግፍም ስንቃወምም በምክንያት መሆን አለበት። መልካምና መጥፎ ነገርን በመለየት በራሳቸው ለመቆም ጥረት ማድረግ እንዳለባቸውም ምክረ ሀሳባቸውን ሰጥተዋል። ጥሩና መጥፎ ነገር ለዩ። ጥሩና መጥፎ ነገር ለመለየት የ25 ዓመት የ26 ዓመት ወጣት መሆን አያስፈልግም። ጥሩና መጥፎ ነገር ከ10 ዓመት ጀምሮ ይለያል። ዛሬ ከዛ በታች ነው። ከጥሩ ነገር ጋር ቁሙ። ሁል ጊዜ ከመጥፎ ነገር ጋር አትቁሙ። ሌላው ቀጥ ብላችሁ ቁሙ፣ አትወዛወዙ ቁሙ። በደንብ ቀጥ በሁለት እግራችሁ በራሳችሁ ለመቆም ሞክሩ። ይሄ ማለት በሕይወት ውስጥ ፍሌክሲቢሊቲ አያስፈልግም ማለት አይደለም። እንደ ሁኔታ ፍሌክሲቢሊቲ የሚያስፈልግበት ቦታ አለ። ወጣቶች በሀገርና በሀገረ መንግስት ግንባታ በመሳተፍ ለሀገራቸው ያላቸውን ፍቅር መግለጽ አለባቸው ያሉት ርዕሰ መስተዳድሩ ማህበራዊ ሚዲያን ለሰላም ግንባታና ለበጎ አላማ ብቻ መጠቀም ይጠበቅባቸዋልም ብለዋል። ሚዲያ በተመለከተ ሚዲያን ለሶስት ነገር አጉልተን ብንጠቀም አንዱ ለሰላም፣ ሁለተኛው ለልማትና ሶስተኛ ለዲሞክራሲ ስርዓት ግንባታ። ለሰላም እንጠቀም። በየአካባቢው ያሉ ሰላሞችን አጉልተን እናውጣቸው። ሀገራችሁን ውደዱ፣ ሀገራችሁን ውደዱ። ሀገር መውደድ ማለት ምን እንደሆነ አነሳለሁ። ሀገር መውደድ የመጀመሪያው የሚገለጸው በታማኝነት ነው። ግለሰብ ልትጠሉ ትችላላችሁ፣ የሆነ አመራር ልትጠሉ ትችላላችሁ። አገራችሁን ግን እንዳትጠሉ። በሀገር ግንባታ ላይ ተሳተፉ በደንብ። ሀገር ግንባታ ማለት ይሄ የምንሰራው ስራ የሀገር ግንባታ አካል ነው። ዛሬ ውይይታችን እነዚህ ተደማምረው ነው ሀገር የሚገነቡት። ሀገር ግንባታ የመጣንበት መንገድ እያፈረሱ መገንባት ነው የነበረው እንጂ የመንግስት ዘመናዊ መንግስት ከመሰረት ቆይተናል። ሀገራችን መድረስ የነበረባት የአሁን ደረጃ አይደለም። ዘመናዊ መንግስት ከገነባን ጀምሮ የኢትዮጵያ አጋጠማት ጦርነት፣ የውስጥና የውጭ ጦርነት ብዙ ናቸው። እነዚህ ጦርነቶች ሊቀሩ ይችሉ ነበር። የውጭ ጦርነት ብዙ ተቃተው የቀሩ አሉ። እንደምናሸንፋቸው ካወቁ በኋላ የደርቡሽ አይነት ጦርነቶች። በውስጥ የነበሩትም ሊቀሩ ይችሉ ነበር፣ ንግግር፣ አገር ግንባታ ላይ ውይይት ቢኖር ኖሮ ሊቀሩ ይችሉ ነበር። የክልሉ ወጣቶች በሁሉ አቀፍ ልማት በመሳተፍ የብልጽግናን ጉዞ ማገዝ እንደሚጠበቅባቸውም ርዕሰ መስተዳድሩ ጥሪ አስተላልፈዋል። በብልጽግና ፓርቲ ወጣቶች ክንፍ የፖለቲካና የአቅም ግንባታ ዘርፍ ኃላፊና የወጣቶች ክንፍ ስራ አስፈጻሚ ወጣት ሰብለ በቀለ በበኩሏ መንግስት የሀገርን ሰላም ለማስጠበቅ የሚያደርገውን ጥረት ወጣቶች መደገፍ አለባቸው ብላለች። የአንድ ሀገር ቀጣይነት እድገት የሚወሰነው ባለው ሀብት፣ ባለው ንብረት ብቻ አይደለም ያንን ተረክቦ በሚያስተላልፈው ትውልድ ነው። ያንን ተረክቦ የሚያስተላልፈው ትውልድ ደግሞ ድልድይ ሆነን የምንጠቀመው ደግሞ ወጣቶች ነን። ስለዚህ ሀገር እንድትቀጥል የወጣቱ ሚና ትልቅ ስለሆነ እያደረግን ያለነውን ሚናችንን የምንወጣበት ብቻ ሳይሆን፣ ሰላም የሁሉም ነገር መሰረታችን ስለሆነ ስለ ሰላም ሁልጊዜ የምንሰብክ ስለ ሰላም ሁልጊዜ የምንናገር ብቻ ሳይሆን፣ ሰላም በእጃችን ስለሆነ፣ ሰላም ከውስጥ ስለሆነ ስለ ሰላም የምንሰራበትን ሁኔታ አጠናክረን መቀጠር ይኖርብናል ብዬ አስባለሁ። በሀገር ግንባታ ሂደት አሉታዊ ተጽዕኖ ከሚያሳድሩ የሚዲያ አጠቃቀሞች ወጣቱ መለየት እንዳለበትም አስገንዝባለች። የመድረኩ ተሳታፊ ወጣቶች በሰጡት አስተያየት በክልሉ በሁሉም ዘርፎች እየታዩ ያሉ ለውጦች አበረታች መሆናቸውን አንስተው ለዚህም የክልሉ መንግስት ለወጣቱ ተጠቃሚነት የሰጠው ትኩረት አንዱ ማሳያ እንደሆነ አመላክተዋል። ከሚያራርቁ ይልቅ የሚያቀራርቡና የሚያግባቡ ገዢ ትርክቶችን በመከተልና በማስረጽ የበኩላቸውን እንደሚወጡም ወጣቶቹ ተናግረዋል። በክልሉ የሚገኙ ጸጋዎችንና ባህላዊ እሴቶችን ለማስተዋወቅ የተጀመረው ስራ በስፋት መሰራት አለበት ሲሉም ወጣቶቹ ጠይቀዋል። በማህበራዊ ሚዲያ የህዝቦችን አንድነትና ሰላም ከሚሸረሽሩ ሀሳቦች መቆጠብ እንደሚያስፈልግ የገለጹት ወጣቶቹ ለሀገረ መንግስት ግንባታ ሚናቸውን እንደሚወጡም አረጋግጠዋል።